ሪሜዲያል ማለት 1 ክፍልን ማለፊያ ውጤት ሰት የቀራችው ያሻሽላሉ ተብለው የተጠበቁ ተማሪዎች ወይም ደግሞ የሚጠበቁ ተማሪዎች ወደ ዩኒቨርሲቲ ገብተው ተምረው ራሳቸውን አሻሽለው በሚቀጥለው አመት ራሳቸው ለፍሬሽማን የሚያዘጋጁበት ትምህርት ሚኒስቴር በልዩ ሁኔታ የሚሰጠው ፕሮግራም ነው። ሬሜዲያል እንግዲህ በዚህ አመት ብዙ ተማሪ ያሳለፋለ፣ ብዙ ተማሪ አላሳለፋለእና ከዛ ጋር ተያይዞ እናንተ ካለው ከዚህ በፊት ሲሰጥ የነበረውን ኤክስፔሪንስ ወስዳችው ውጤታማ የምትሆኑበትን ነገር በዚህ ቪዲዮ ላይ በዝርዝር እነግራችኋለሁ። ሰብጀክቶቹን ደግሞ የሚሰጡ ሰብጀክቶችን የትኛው ላይ ፎከስ ማድረግ እንዳለባችሁ የሚጠቅሟችሁን ቲፖች እሰጣችኋለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጎ ሼር አድርጎ ቪዲዮውን ደግሞ እስከ መጨረሻችሁ ማየት አትርሱ። ሪሜዲያል ፕሮግራም እንደምታውቁት ኦልሞስት አስራ ሁለተኛ ክፍል በሉት። ያን ያልኩበት ምክንያት ከዚህ አመት ወይም ደግሞ ከባለፈው አመት ከ2017 ጀምሮ ራሱ ትምህርት ሚኒስቴር ነው ከመቶ ፐርሰንት እየፈተነ ያለው ባለፉት ዓመታት ግን ከባለፈው ዓመት ውጪ ማለት ነው፣ 30 ፐርሰንቱን ዩኒቨርሲቲዎች ካስተማሩ በኋላ ራሳቸው ፈትነው በአሳይመንትም፣ በተለያየ በቴስትም፣ በኪዊዝም ከ30 ፐርሰንት ይጨርሱና ትምህርት ሚኒስቴር የራሱን ከ70 ፐርሰንት አዘጋጅቶ ሲፈትን ቆይቶ ነበረ። በ2017 ግን ይህ ነገር ተቀይሮ ሁሉም ተማሪ ከማዕከል ወይም ደግሞ መቶ 0 ፐርሰንት ትምህርት ሚኒስቴር ያዘጋጃል። ስለዚህ ኦልሞስት ኢንተራንስን ያልኳችሁ ለዛ ነው። ስለዚህ አሁን ያንን ነገር እንዴት ነው አፕሮች ማድረግ የምንችለው ለማለፍ ማለት ነው። አስራሁለተኛ ክፍል በተወሰነ ፖይንት ሳናልፍ ቀርተናል። ያንን አሻሽለን የተሰጠንን ሁለተኛ እድል ተጠቅመን እንዴት ነው ማለፍ የምንችለው የሚለውን ነገር እነግራቸዋለሁ ማለት ነው። ሌላው ደግሞ በዚህ ኮርስ ወይም ደግሞ በዚህ ሪሜዲያል ፕሮግራም የምትማሯቸው ለሶሻል ሳይንስ አራት ኮርስ ለናቹራል ሳይንስ አምስት ኮርስ አለና እነዚያ ኮርሶች ምንድን ናቸው የሚለውን ይህም እነግራችኋለሁ ማለት ነው። ስለዚህ ከምትማሯቸው ሰብጀክቶች እንነሳና የማለፋችሁን እድል ሰፊ የምታደርጉበትን ነገር የምነግራችሆናል ማለት ነው። የምትማሯችሁ ቅርጾች በናቹራል ሳይንስ በኩል ማትማቲክስ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ አለ። በሶሻል በኩል ደግሞ ሂስትሪ፣ ጂኦግራፊ፣ ሂስትሪ፣ ጂኦግራፊ፣ ማትማቲክስ እና ኢንግሊሽ አለ ማለት ነው። አራት በናቹራል ኢንግሊሽ አንድ አለ። ባዮሎጂ ሁለት አለ ኬሚስትሪ ሶስት አለ፣ ፊዚክስ አራት አለ፣ ማትስ አምስት አለ ማለት ነው። ስለዚህ እዚህ ጋር ማስተዋል ያለባችው ነገር ከ2017 ኤክስፔሪየንስ ወይም ልምድ አንጻር በ2017 የወሰዱት ኢንግሊሽ እና ማትማቲክስ ለሁሉም ተማሪ ለናቹራልም ለሶሻልም ተመሳሳይ ነው ማለት ነው። ይህንን ማወቅ ይኖርባቸዋል። ሌሎቹ ያው የናቹራል ሶሻል የተለያዩ ስለሆኑ ተመሳሳይ አይሆኑም። ስለዚህ ኢንግሊሽና እና ማትማቲክስ ናቹራልም ሶሻልም ተመሳሳይ ናቸው። በሶሻል በኩል ጂኦግራፊ እና ሂስትሪ ይጨመራሉ። በናቹራል በኩል ደግሞ ባዮሎጂ፣ ኬሚስትሪ እና ፊዚክስ ይጨመራሉ ማለት ነው። ማለፊያ ያው እንደሚታወቀው 250 ነው ለናቹራል፣ ለሶሻል ደግሞ 200 ይሆናል ማለት ነው። ምክንያቱም ግማሹን ያመጣ ቀጥታ ማለፍ ስለሚችል ማለት ነው። ስለዚህ አሁን የእነዚህን ኮርሶች ካወቃቸው እንዴት ነው ማለፍ የምንችለው፣ የማለፍ እድላችን እንዴት ነው ማስፋት የምንችለው የሚለው ነው። አንደኛ ነገር የምትማሩት ያው ከዘጠኝ እስከ አስራ አንድ ያለውን ከዚህ በፊት ሲማሩ የነበሩት ከዘጠኝ እስከ አስራ አንድ ያለውን ኦልድ ካሪኩለም ነው። አስራ ሁለተኛ ክፍል ላይ በኒው ካሪኩለም ነው ሲማሩ የነበሩት። በዚህ ዓመት ግን ምን እንደሚፈጠር እንደሚቀየር ስለማናቅ ያ ከወጣ በኋላ የምነግራችሁ ይሆናል። አሁን ቀጥታ መጀመሪያ ወደ ነገርኳችሁ ማለፋችሁ እንዴት ነው ሰፊ የሚታደርጉት የሚለው ልንገራችሁ። አንደኛ ነገር ከዚህ በፊት ተማሪዎች እንደሚያደርጉት ያንን ነገር ልንገራችሁ። በየግቢያችሁ የሚሰጠው ተከታታይ አሴስመንት ከመቶ የሚያዘው ለእናንተ ለማለፋችሁ ዋስትና አይሆንም። ትምህርት ሚኒስቴር የሚፈትነው የራሱ የሆነ ከመቶ ፐርሰንት የሚያዘጋጀው በኦንላይን የሚሰጠው ፈተና ነው የሚያሳልፋችሁ። ስለዚህ እናንተ ሞር ፎከስ ማድረግ ያለባችሁ የትኛው ላይ ነው? ያንን ከትምህርት ሚኒስቴር ለሚሰጠው ፈተና ነው ማለት ራሳችሁን ማዘጋጀት ያለባችሁ። አንደኛ በክላስ ቢዚ እንዳትሆኑ ራሳችሁን በክላስ ቢዚ እንዳታደረጉ ሞር ፎከስ ማድረግ ያለባችሁ እዚህ ጋር ስነግራችሁ ክላስ አትገኙ ማለት ሳይሆን ክላስ ብቻ እዛ ላይ ብቻ ፎከስ ማድረጋችሁን ትታችሁ ሞር ማጥናቱ ላይ ፎከስ ብታደርጉ የተሻለ ይሆናል። ስለዚህ ብዙ ተማሪዎች እንደዛ ነው ያደረጉት። ስለዚህ እና ደግሞ ያለፉትን አመታት ጥያቄዎች መስራት አለባቸው። አሁን ሞጆሎች አሉ የተለቀቁ ሞጆሎች አሉ። ቴሌግራም ቻናላችን ገብታችሁ ብታዩ ማግኘት ትችላላችሁ። ከአሁኑ ጥና። አራት ወር ነው የምትቆዩት። ስለዚህ አራት ወር ሰፊ ነው ብላችሁ እንዳትዘናጉ ጊዜያችሁን በአግባቡ መጠቀም ይኖርባችኋል ማለት። ስለዚህ ቁልፍ ነገሮች እናንተን የማለፍ እድላችሁን ሰፊ የሚያደርጉት የተሰጠው ኮርስ አውት ላይን አለ። ስለዚህ ማጥናት ያለባችሁ ኮርስ አውት ላይኑን ተከትላችሁ፣ ኮርስ አውት ላይን ላይ ያሉትን የተካተቱት እነዛ ቶፒኮች ሁሉንም ከበር ማድረግ ይኖርባችኋል ማለት ነው። ከዛ ውጭ ሌላ ነገር ላይ ፎከስ አታርጉ፣ ራሳችሁን ጊዜ አታርጉ ማለት ነው። ስለዚህ ማድረግ ያለባችሁ የተሰጠውን ኮርስ አውት ላይን ግቢያችሁ የሚነግራችሁ ነገር አለ። በዛ በኮርስ አውት ላይን በተሰጠው መሰረት እሱን እየተከትላችሁ ሙሉ ከቨር ማድረግ የተሰጣችሁ ላይ ሙሉ ፎከስ ማድረግ ይኖርባችኋል ማለት። አንደኛ ፎከስ ነው፣ የትኛውን ማጥናት እንዳለባችሁ ፎከስ ካላረጋችሁ፣ የተደበላለቀ ነገር ከሆነባችሁ ትንሽ ትቸገራላችሁ ማለት። ሁለተኛ ታይም ማኔጅመንት ይኖራችሁ። ታይም ማኔጅመንት በጣም ወሳኝ ነው። ግቢ ላይ ስትገቡ ፍሪደም አለ፣ በደንብ ፍሪደም አለ፣ ነፃነት ይኖራችኋል። ግቢ ላይ እናንተ የምትሄዱት ለመዝናናት አይደለም፣ ለመማር ነው፣ ወይም ደግሞ ሁለተኛ እድላችሁን ለመጠቀም ኢማጅና ሬሜዲያል ውጤት ባይመጣላችሁ ምንድን ነው የሚሆነው? ሌላ ጸጋት ውስጥ ስለዚህ የተሰጣችሁን አስራተኛ ክፍል ላይ ያላገኛቸው ተነድል ድጋሚ ተምራችሁ ተፈትናችሁ እንድታልፉ ነው የሚፈለገው እና ያንን ነገር ደግሞ ጊዜያዊ ነገር ነው ደግሞ በመተው ፎከሳችሁን ማጥናት ላይ ማድረግ ይኖርባችኋል። ስለዚህ ከአሁኑ ከመግባታቸው በፊት ግቢ እዩዋቸው፣ ነገሮችን ለመመልከት ሞክሩ። ያሉትን ኮርስ አውት ላይ ነው ስላለ ቴሌግራም ቻናላችን ላይ ገብታችሁ ፋይል ውስጥ ገብ ፕሮፋይል ውስጥ ገብታችሁ ፋይሉን ብታዩት እንትን ትላላችሁ ማለት ነው፣ የማለፍ እድል ይኖራችኋል ማለት ነው። እሱን ቼክ አድርጉት። ሌላው ምንድነው? ሌላው ምንድነው? አሁን እስከ 12ኛ ክፍል የተማ 12ኛ ክፍል ለኢንተረንስ ስትዘጋጁበት የነበረው ሾርት ነቶች ይዛችሁ ሄዱ ወደ ግቢ። እነሱ ራሱ ሞር ያግዟችኋል፣ እንደ አዲስ ሾርት ኖት ከምታወጡ ሞር ያግዟችኋል ማለት ነው። ሁለተኛ ነገር ማለት ነው ስለዚህ ሞር ፎከስ ማድረግ ያለባቸው ነገሮች ላይ ፎከስ አድርጉ ሽምደዳ ምናምን ይቅርባችሁ ኮንሰፕት ላይ መሸምደድ ያለበት ይሸምደዱ ግን ሞር ኮንሰፕት እያያዛችሁ በደንብ ለመስል አትሊስት ግማሽ ግማሹን ሀምሳ ሀምሳ ለመምጣት መስራት ይኖርባችኋል ማለት ነው ሞር ደግሞ በግሩፕ ነገሮችን ብትሰሩ ሰብሰብ ብላችሁ ብታጠኑ ሞር አሪፍ ነው ለምሳሌ ነማትስ ፊዚክስ ኬሚስትሪ እነዚህ በጋራ ብታጠኗቸው አሪፍ ነው። አንድ ካልኩሌሽን አላቸው። ካልኩሌሽን ፓርቱን በደንብ ብታጠኑ ለእናንተ አሪፍ ነው ማለት ነው። ስለዚህ እነዚህን ነገሮች ጥቅልል ያርጋችሁ በደንብ ከተጠቀማችሁ ሞር ጊዜ ነው። ባይዘወይ ብዙ ሰው የሚሸወደው ለምሳሌ አስራ ሁለተኛ ክፍል ውጤት ያላመጣችሁ በሆነ ምክንያት ነው። የሆነ ምክንያት አለው። ወይ ቴንሽን ነው ወይ ደግሞ የአጠናን ስታይል ነው። ስለዚህ እዛ ስትገቡ የአጠናን ስታይላችሁን ቀይሩ። አንደኛ ሙሉ ኢንቫይሮንመንት ይቀየራል። ከፋሚሊ ተለይታችሁ ነው የምትኖሩት። ስለዚህ ኢንቫይሮንመንቱን እንደ አዲስ ነው አዳፕት የምታደርጉት ማለት ። ስለዚህ የአጠናን ስታይላችሁ ቀይሩ፣ ያለውን ነገር ሙሉ ፎከሳችሁ ትምህርት ላይ ይሁን። ሌላው እንደዚህ ግቢ ሲገባ ብዙ ጊዜ መጎብኘት፣ መዝናናት የሚባል ነገር አለ። እሱ ከፈተና በኋላ ፍሬሽ ማን ስትገቡ ይደርሳል፣ ወይ ደግሞ ቃው ፍሬሽ ማን ስትገቡ ይደርሳል። ስለዚህ ነገሮችን በጊዜው ብታደረጉ ምሁር ለእናንተ አሪፍ ነው። በኋላ ድጋሚ ከመስጠሰት ሁለተኛ እድል ተሰጥቷችሁ ሁሉም ሰው ጀጅ የሚያደርገው እናንተ ላይ ነው። ሁለተኛ እድል ተሰጥቷችሁ ካልተጠቀማችሁ ማለት ስለዚህ ይህን እድል ሞር እንድትጠቀሙ ነው ይህን ቪዲዮ የሰራውላችሁ።